ቤተሰብ ቤተሰብ በያላችሁበት ሰላማችሁ ይብዛ። ዛሬ እነሆ እንግሊዘኛ ይዘን ብቅ ብለናል። ዋት ኢዝ ሃፕኒንግ ነው አሁን ምን እየተፈጠረ ነው፣ አሁን ምን እየተሰራ ነው፣ እኔ ምን ስራ ላይ ነው የተሰማረው፣ እሱ ምን ስራ ነው የተሰማረው የሚለውን አጠቃላይ አሁን ያለውን ነገሮችን እንዴት አድርገን በእንግሊዘኛ እንገልጻለን የሚለውን እናያለን ማለት ነው ከዚህ ጋር እንደምናየው ቤተሰብ አይ ሂ ዩ ዘይ ዊ የሚሉ ስድስት ፕሮናውኖች አሉ ፕሮናውን ይባላሉ እነዚህ ማለት ነው ፕሮ ፕሮናውን ማለት ስምን ተክቶ በስም ቦታ ላይ ገብተው የስምን አገልግሎት የሚሰጡልን ማለት ነው ፕሮናውን ማለት ከዚህ ቀጥሎ ደግሞ ምን አሉ ቢቨርቦች አሉ ቢቨርቦች አሉ አም፣ ኤዝ አር አር የሚሉ እንጠቀማለን። ሌላ ቢበርቦችም አሉ፣ በጣም ብዙ ቢበርቦች አሉ። ለምሳሌ ይህ ፕሬዘንት ነው የሆነው። ፓስት ሲሆን ወዝና ወይር አሉ፣ እንዲሁም ደግሞ ሌሎችም አሉ ማለት ነው። ሃብን በምንጠቀምበት ጊዜ ሃድ፣ ሌሎችም ሌሎችም የምንጠቀማቸው ነገሮች አሉ ማለት ነው። ዱን በምንጠቀምበት ጊዜ ዲድ፣ የምንጠቀማቸው ቢበርቦች አሉ፣ በጣም ብዙ ቢበርቦች አሉ። ስለ ቢበርብ ብቻ አስፈላጊ ከሆነ የሆነ ሰዓት ቪዲዮ እንሰራለን ማለት ነው። ኦኬ ከዚህ ጋር እነዚህን ተጠቀምና ማለት ነው። ከዛ ምን እንጠቀማለን? ቨርብ እንጠቀማለን። ቨርብ ቨርቦችን ማለት ነው። ቨርቦችን እንጠቀማለን። ኦኬ ቨርቦች ማለት ድርጊት ማለት ነው። በነገራችን ላይ ቨርብ ማለት ድርጊቱን የሚገልጽልን ማለት ነው። ድርጊት ማለት ነው። ኦኬ ይህንን በአንድ ላይ ስንመሰርተው ምን ይሆናል? አረፍተ ነገር ይሆናል፣ ወይም ደግሞ በእንግሊዝኛው ሴንቴንስ ይሆናል ማለት ነው። ሴንቴንስ ይሆናል። አረፍተ ነገር ወይም ሴንቴንስ እንለዋለን። ይህንን አርፍተ ነገር እንዴት እንመሰርታለን? ስንል አይ አም ተርድ። ተርድ አይ አም ተርድ። አይ አም ተርድ። ተርድ ማለት ማለት ነው፣ በአማርኛው ደከመኝ ማለት ነው። ደከመኝ፣ ድካም ማለት ነው። ተርድ። አይ አም ተርድ ካለ እኔ ደክሞኛል እያለ ነው ማለት ነው። እኔ ደክሞኛል፣ እኔ ደክሞኛል። በጣም ጥሩ። እኔ ደክሞኛል እያለ ነው ማለት ነው። ኦኬ አይ አም ታየርድ አይ አም ታየርድ ካለ እኔ ደክሞኛል እያለ ነው ማለት ነው። ኦኬ አይ የምትለዋ ምን ማለት ናት እኔ ማለት ናት? አይ የምትለዋ እኔ። አይ ቀጥሎ የሚወስደው ምንድን ነው? አም የምትለዋ ቢቨር ምንወስዳት ማለት ነው። አም ምትለዋ ቢ ቨር ነው ምንወስድ ማለት ነው። ታች ላይ ሺ የምትላለች ሺ ማለት እሷ ማለት ነው። እሷ ሺ ማለት እሷ እሷ ማለት ነው እሷ። በጣም ጥሩ ሺ ኢዝ አለ ኢዝ ሺ ሂ ብለን ምን ወስደው ምን ነው ኢዝ የምትለዋል፣ ቨርብ ቢቨርብ ነው የምንወስደው። ሶሪ ቨርብ ሳይሆን ቢቨር እንወስዳለን ማለት ነው። ሺ ኢዝ የምትለዋል ቢቨር እንወስዳለን ማለት ነው። ከዛ ሂ እና ሺ ኢዝን ይወስዳሉ ማለት ነው። ሂ እና ሺ ኢዝን ይወስዳሉ። እዚጋ እንደምናየው ሂ እና ሺ ኢዝን ይወስዳሉ ማለት ነው። ኦኬ ኤስቱደንት ምን አለ? እሷ ተማሪ ነች። እሷ ተማሪ ነች አለ ማለት ነው። እሷ ተማሪ ነች፣ ተማሪ ነች። ሺ ኢዝ ኤስቱደንት፣ እሷ ተማሪ ነች አለ ማለት ነው። በጣም ጥሩ እሷ ተማሪ። ኦኬ ሺ ኢዝ ኤስቱደንት፣ እሷ ተማሪ ነች አለ ማለት ነው። እሷ ተማሪ ነች። ኦኬ ቀጣይ ምን እንላለን? ሂ። አለ ሂ ሂ ብለን ማን ነው የምንወስደው ያለው ኢዝ ኢዝ እንወስደዋለን። ሂ ፕላስ ኢዝ። ኦኬ ሂ ኢዝ ኤ ዶክተር። ኤ ዶክተር እሱ እሱ ሐኪም ነው። እሱ ሐኪም ነው እንላለን ማለት ነው። እሱ ሐኪም ነው ይሄው እዚህ ጋር እሱ ሐኪም ነው። ኦኬ በጣም ጥሩ። አሁን እዚህ ጋር ፎርሙላውን መያዝ ያለብን ማለት ነው አንድ የእንግሊዝኛ አንድ የሆነ መልእክት የሚያስተላልፍ አረፍተ ነገሮችን ሴንቴንሶችን ለመመስረት ፎርሙላ አለው። ራሱን የቻለ ሕግ አለው፣ ሩል አለው። እዚህ ጋር ፕሮናውን ፕላስ ቨርብ ቨርብ ቢ ፕላስ ቢቨርብ ወይም ቨርብ ቢ ፕላስ ቨርብ ራሱን የቻለ አንድ ቨርብ እንወስዳለን ማለት ነው። ስለዚህ ይህን ፎርሙላ ማስታወስ አለብን ማለት ነው፣ ወይም ደግሞ በርቫይ ኤነርጂ እንወስዳለን ያ በርቫይ ኤነርጂ የምንወስድበት ደግሞ ኮንቲኒዩስ አክሽን ሲሆን ነው። ኮንቲኒዩቲ ኮንቲኒዩስ ሲኖረው ማለት ነው። ኦኬ እሺ፣ ዩ አለ ዩ ካልነ ካለ ምንድነው? አንተ ማለት ነው አይደለ? አንተ አንቺ፣ ዩ ካለ አንተ፣ እነሱ፣ እናንተ፣ እነሱ ያን እናንተ፣ እናንተ ማለት ነው። ዩ ማለት አንተ ወይም እናንተ ማለት ነው። ዩ ካልነ አር እንወስዳለን ስለታለ፣ ዩ አር ሪች ዩ አር ሪች አንተ ሀብታም ነህ እያልነው ነው ማለት ነው። አንተ ሀብታም ነህ። አንተ ሀብታም ነህ። ዘይ ዘይ አር ፍሬንድስ፣ ዘይ አር ፍሬንድስ፣ ዘይ አር ፍሬንድስ። ዘይ ብለን አይደል ነው የምንወስድ ብለን አይደለም። ስለዚህ ዘይ አር ፍሬንድስ ምን ማለት ነው? እነሱ ጓደኛ ጓደኞቼ ናቸው፣ ጓደኛ ናቸው፣ እነሱ ጓደኛ ናቸው። የእነሱ ማለት ነው ጓደኛ ናቸው። ኦኬ ዊ ካልነ ምን ማለት ነው? እኔ እኛ ማለት ነው አደለ? ዊ ካልነ እኛ። ዘይ ካ ማለት እነሱ ማለት ነው። ዊ ማለት ደግሞ እኛ። ዊ አር ኤ ፋሚሊ ዊ አር ኤ ፋሚሊ ፋሚሊስ፣ ዊ አር ኤ ፋሚሊስ ካለ ምን ማለት ነው? እኛ ቤተሰብ ነን፣ ቤተሰቦች ነን፣ እኛ ቤተሰቦች ነን። የእናንተን ፋሚሊ አንድ ላይ ስትጓዙ ሰው ይጠይቃችሁ፣ እኛ ቤተሰቦች ነን እንላለን ማለት ነው። አ ኦኬ አሁን እዚህ ጋር ማየት ያለብን ነገሮች እነኝን መጀመሪያ ማወቅ ትርጉማቸውን ማለት ነው። እነዚህ ምንድነው? ፕሮኖውን ይባላሉ። አይ ማለት እኔ ማለት ነው። ሺ ማለት እሷ ማለት ነው። ሂ ማለት ደግሞ እሱ ማለት ነው። ዩ ማለት አንተ ወይም እናንተ ማለት ነው። ዘይ ማለት እነሱ ማለት ነው። ዊ ማለት ደግሞ እኛ ማለት ነው። እኛ ማለት ነው። ኦኬ እነዚህን በደንብ አድርገን ማወቅ፣ ከዛ በኋላ ደግሞ ምን እናደርጋለን? እዚህ ጋር የምናያቸውን ቢበርቦችን የት የት ጋር ይገባሉ። እነዚህ እዚህ ጋ ሶስት ቢበርቦች ጽፈናና በጣም ብዙ ቢበርቦች አሉ። ከነዚህ መካከል ሶስቶችን ጽፈና። አይ ካልነ አም ተከትሎ እንደሚመጣ፣ ሺ ካልነ ኢዝ ተከትሎ እንደሚመጣ፣ ሂ ካልነ ኢዝ ተከትሎ እንደሚመጣ፣ ዩ ዘይ ውይ ካልነ አር የምትለዋ ተከትላ እንደምትመጣ ማለት ነው። ማወቅ አለብን እነዚህን በደንብ አድርገን ካወቅነ ከዚህ በኋላ ያለውን ቀላል ነው ማለት ነው። ኦኬ፣ ከዚህ በኋላ ያለው ቀላል። አይ አም አ ቲቸር መምህር ነኝ ለማለት ከፈለጋችሁ አይ አም አ ቲቸር ትላላችሁ። እዛ በኋላ ወርዶችን እኔ ነኝ የምትላትን ወርዱን ማወቅ ማለት ነው። ለምሳሌ አንድ ሰው ተማሪ ከሆነ አይ አም አ ስቱደንት ማለት ነው የሚጠበቁበት፣ አይ አም አ ስቱደንት። ለምሳሌ አንድ ሰው ሼፍ ከሆነ አይ አም አ ሼፍ፣ አይ አም አ ሼፍ ማለት ይችላል። ኦኬ እንደዚህ ማለት ይችላል ማለት ነው። አሮኬ ኦኬ፣ በጣም ጥሩ ሌላ ደግሞ መጨመር ምንችለው ነገር እዚህ ጋር እነዚህን በመጠቀም እንዲሁም እነዚህን በመጠቀም እልፍ አላፍት የሆነ ትርጉም ያለው መናገር እንደምትችሉ ማወቅ ማለት ነው። በጣም ብዙ አይነት ንግግር እንዳለ ብዙ ነገሮችን እንደምታወሩ ማወቅ፣ መጀመሪያ አይና አም አብረው እንደሚሄዱ ማወቅ ሽና ይህ ሺ ከኢዝ ጋር ዩ ዘይ አር ዩ ዘይ ዊ ከአር ጋር እንደሚሄዱ ማወቅ። ከዛ በኋላ ያለ ደግሞ ቃላቶችን እናንተ የሚሰሩትን ስራ እናንተ የምታደርጉትን አክቲቪቲ የምታደርጉትን ዘይ አር ራኒንግ እሱ እየሮጠ ነው፣ ሯጭ ነው ማለት እንችላለን። አትሌት ከሆነ እሱ ሯጭ ነው ማለት እንችላለን ማለት ነው። እንዲሁም ደግሞ ብዙ ነገሮችን በእነዚህ ቀላል በሆኑ እንግሊዘኛ ነገሮች መግለጽ እንችላለን ማለት ነው። ቀጣይ በሌላ ቪዲዮ እስክንገናኝ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ ያደረጋችሁ ጠብቁኝ። መልካም ጊዜ የተመኘው ሀቢ ናይስታ ጉድባይ።